ይሄ ዋህብነት የሚለው እንዴት መጣ ቢባል፣ ሶላትን ቀንሶ ሁለት ወቅት ብቻ ዝሙትን የሚፈጥድ ዝሙትን የሚፈጥድ ካፊር ማለት ከባድ ነው። ካልሆነ ኩፍር ወደ አንተ ይመለሳል። እኛ ሱፍያ ብናገኝ ተከትለ እንሰግዳለን። ሰለፍያ ይሁን እህዋን ይሁን ኢሳን በጣም ወዳለሁ እና እንተ ማግኘት ፈልጋለሁ። ሲለያዩ ሲጣሉ ደስ ብሎኛል። ሽተው አበሩ أستغفر الله ፍደን እነሳለን። ፈጅር አልፎናል። ወደ ስራ እንሄዳለን። ብዙ እንበላለን፣ ብዙ እንጠጣለን። ይደክመናል። ራሳችንን ለመለወጥ ሚሊዮን ጊዜ ቃል እንገባለን። ይሻ ይደርሳል፣ ሰግዳለን። ከመተኛታችን በፊት አንድ ሁለት ሰዓት ቲክቶክ እስክሮል እናደርጋለን እንተኛለን ግን አሁንም አልሐምዱሊላህ ከዝነቱ ተስፋ አልቆረጥ ነው እስኪ ይህ ህይወት ምርር ያላችሁ ወንድምና እህቶቼ ኮሜንት ላይ እኔ ማለፍ በሉኝና በጋራ መፍትሄ እንፈልግ ታንክዩ ግን ምን ሆነን ነው ምን ነክቶን ነው እንደፈለግን የምንናገረው ትልቅ የማናከብረው የአላህን ሰዎች ትልልቅ ሰዎችን የማናከብረው እንደፈለግን ከፍ ዝቅ የምናደርገው ምን ሆነን ነው ማን ስለሆነ ነው ያንን ደግሞ የምናደርገው በጣም የሚገርመው በዲን ስም ነው

አላህ እንደሚያይ አያውቅም እንዴ? ይላል አላህ። እያደረግን ያለነው ነገር ልክ አይደለም። እየሄድንበት ያለው መንገድ ልክ አይደለም። ደግሞ ያንን የምናደርገው በጣም የሚገርመው በዲን ስም መሆኑ ነው። አላህ ይመልሰን፣ አላህ ያስተካክለን። የምንናገረው ነገር፣ የምንጽፈው ነገር ለቀብራችን ይበጀናል ወይ ብለን ቢያንስ እናስተውል። አላህን እንፍራ። አሕሳሁ ላሁ ወነሱህ። አላህ ብዙን እየፃፈ ነው። እኛ የረሳናቸውን አላህ ብዙን ነገር እየታዘበ እየቆጠረልን ነገ፣ ያንዳንዳችን አላህ ይተሳሰበናል። አላህን እንፍራ። ለያዩ ሲጣሉ ደስ ብሎኛል፣ ካ ይፈልገው ነበር አላቅም እነሱ መለያየታቸው ለነሱ ክፋት ሊሆን ይችላል፣ ግን ወላሂ ለእኔ አላህ መንገድ ነው፣ ይከፈታል። ምናልባት እሱ ከሷ በመለያየቱ ተከፍቶ ሊሆን ይችላል። ለኔን ክፍት ይበለኝ፣ ግን እኔ ደስ ይለኝ። በቃ አሁን ይሄን ቪዲዮ ለሰራ የተገደልኩበት ነገር ቢኖር የሷና የሱ መለያየት ሳይ እና የመጨረሻቸው እንደሆነ ሲገባኝ ነው። እና በጣም ነው የምወድ ኢሳ ኢሳን በጣም ወድሃለሁ። እና አንተን ማግኘት እፈልጋለሁ። እኔ ካንተ ጎን መሆን እፈልጋለሁ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 ከሌሎች ጋር ሁኚ ሌላ ሚወድ ጋይስ፣ ይህ ሀበሻ ፈረንጆቹን ቀበቶውን አውልቆ ግርፍ አድርጓቸዋል። ነገሩ እንደዚህ ነው። በአንድ ስቴዲየም ዙሪያ የሚሰራው እዚ ጋር የምትመለከቱት ሀበሻ የሆነ ግለሰብም በቀጥታ እነዚህ ፈረንጆች ሄደው ኮንፍሮንት ያደረጉታል። ከዚህ ባለፈም የስራ ባልደረባውንም እንደዚሁ ሀራስ ያደርጓታል። ሴት ነች ማለት ነው። በዚህን ጊዜ ታዲያ ተናዶ በቦቅስ ጥጥት ካደረጋቸው በኋላ በሱም አረካም ታዲያ አንደኛውን እጅግ አስገራሚና የሀበሻ አባቶች ብዙ ጊዜ እንደሚያደርጉትም ቀበቶውን አውልቆ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

ያዕዲሉ ወ አቀረቡ ሊጠቅዋ ምክንያቱም ፍትሃዊነት እኛን በሚቃወሙ ሰዎች ላይም ቢሆን የታዘዝንበት ተግባር እኛን በሚቃወሙ ሰዎች ላይም ቢሆን የታዘዝንበት የእስልምና ባህሪ አይደለም። ብሮ የሰለፍያውን ሚያከፍር ተክፊር ወልሽጅራ ስናውግዝ ቆየ። አሁን ደግሞ የሱፍያ ጭንብል ለብሶ አዕባሽ ሚያከፍር ሁኖ መጥ ነገል ያረዱት አይበላል ገሌን ያገባሽ ተፋቺ። ይሄ እስልምናን አይጠቅመም። ወንድሞች ሙስሊም ሙስሊምን አያከፍርም።

ረሽበምነየሚ እንደሚት የምተሚ አቋም አራቱ መዝሃብ ማክበር አራቱ መዝሃብ የኛም፣ የትውልዱን መመሪያ ወጣቱ ትውልድ እንደ አዲስ ወደ መዝሃብ ቅርዓቶች መመለሳለን። የኢማዎቹ እውቀት የፈሰሰው ውስጥ ነው። እኛ ሱፊያ ብናገኝ የተከትለ እንሰግዳለን። ሰለፊያ ይሁን ህዋኒ ይሁን ተብሊ ይሁን ሁሉም ሰው ኢማም ከሆነ ተከትለው ካረገ ቁጭ ብለህ መብላት

ማሊክ ብታጣው ከብንሐንበል ታገኘዋለሁ፣ ታገኘዋል። ከየት ይወጣል? ከዚህ ውጭ ሐቅ ከአራቱ መዝሃባ አይወጣም ይላል ኢማሙ ኢብኑ ተይሚያ። ሁሉም ተከታተለው ነው የመጡ፣ የዳይመንድ ሰንሰለት ናቸው። አቡ ሐኒፋ ከነ ጃዕፈር ሳዲቅ ከታቢዎቹ ነው የተማረው። ኢማሙ ማሊክ ሻፊዒን ኮትኩተው ወጡ። ሻፊዒ ደግሞ ኢማሙ አህመድን ኮትኩተው አወጡ። ሁሉም ከነቢዩ አለይሂ ሰላቱ ሰላም ከምንጩ የዘገኑት ወኩሉን

ለኡማው አንድነት ይጨነቅ ነበር። ሙስሊሙ ደንበሩ እንዳይዳፈር የሚታገል በብዕሩ በሰይፉ በልሳኑ የታገለ ጀግና። ከብኑ ተይሚያ ታሪክ አንድ ሌላ ነገር እንማራለን። አቴሚያ ሴት ነች ብለናል። ሴቶችና የዳዕዋ ሚና፣ ይህ ትልቅ ሰው የሚጠራባት ሴት ነች። ኮትኩታ ትውልድ አወጣች። ስሟ እስካሁን ይጠራል። ሴቶቻችን በዳዕዋ ልትሳተፉ፣ ልጆቻችሁን በማቅራት ማህበረሰቡን በማቅናት ላይ ጉልህ ሚና መኖር እንዳለበት ከዚህ ታላቅ ሰው ታሪክ እንማራል። ነገር ግን እብኑ ተይሚያ ምንም ይሁን ሰው ለይሰማዕ ማዕሱም አይሳሳትም ብሎ ሰው ያምናል። ከነቢዩ ዓለይሂ ሰላቱ ወሰላም ውጭ ዋስትና የተሰጠው የለ ሓቅን የገጠመባቸው ለይ ፈቢሓ ወኒዕማ ያልገጠመባቸው አይመስለን ለይ ግለሰብ አለ እሱ ራሱ አስተምሮናል። አና አኳል ልዑለማ ዩሕተጁ ለሃ ላ ዩሕተጁ ቢሃ ኢላ የዑለማዎች ንግግር ደሊል ነው ሚፈልጉት እንጂ የነሱ ንግግር መረጃ ይሆን ከየት ነው የዘገኑት ነው የሚታይ በዛ ነው ይህን ትምህርት የወሰዱት ደረሳቸው ብኑል ቀይም ምን ይላሉ? ስለ ብንቴሚ አንዳንዴ ከብንቴሚ አቋም መውጣት ሲፈልጉ ሀዛ ረእዩ ሸይክና ይህ የሸኻችን አቋም ነው እኛ ግን ሌላ መንገድ አይተናል ብሎ ያልፋል። ለይሰ ስማ ልናስ

የሰለሙ ወጣቶች እኮ አልሰለማችሁም እየተባለ እየተባሉ እንዲህ ሚል ፌስቡክ ላይ እያያችኋል። ቲክቶክ ላይ ለምን እኛ ውስጥ ባለ ልዩነት፣ እኛ ውስጥ በፈጠርናቸው ልዩነቶች ሰዎች እንዳይሰልሙ የሰለሙትም አልሰለማችሁም እየተባለ ሰውን ቢዚያ አድርገው እናድርገው እንርቤት እያለን ሃያ ሁለት ዓመት እንዲፈረድብን መጠው የመሰከሩ ሰዎች አሉ። መሻይቆች አሸባሪ ናቸው ብሎ ማለት ከፈተ ተፈታን በኋላ መጅሊሱ ልናቋቁም ተጠራ። እነዚህን ሰዎች አቀፈን ስበን ነው አብረናቸው ቁጭ አሉ። በቃ መስሎትን የተጣለ መስሎትን ያሰ እንድትታሰር እድል የፈጠረ ዳዒ ኡስታዝ ዓሊም ቂማይዝም ስላልተረዱ ነው የተጣሉ እንዳትዝባች ለፈው ለአላህ የታገል

ሁላቱል አሻዕራን እንኳን ሚን አህልሱና ወልጀማን የቆጠራቸው እምንቴ የሚያከፈረው ሰውየን ራሱ ዝቅ አርጎ ሚያይ የቅብላ ያሉ ሰዎችን አላከፍርም የሚል ሰው ነው። ማክፈር የእስልምና ባህሪ አይደለም። ድሮ የሰለፍያውን ሚያከፍር ተክፊር ወልሂጅራ ስናውግዝ ቆየ። አሁን ደግሞ የሱፍያ ጭንብል ለብሶ አዕባሽ ሚያከፍር ሁኖ መጥ ነገሌ ያረዱት አይበላል እገሌን ያገባሽ ተፋች